ቦታ ላይ ማረፍ ነው የሚፈልገው። ልክ ሲያልቅ ምቾቱ ሲያልቅ፣ አንዱ ዋጋ ይጠላትና ሌላ ዋጋ ምቾት ያለው ጋር ይሄዳል። አሁን በሙሉ ብር መኪናውን ሽጦ በሙሉ ሙሉ ቤቷን አሽጦ መኪና አስገዝቶት አስወልዶት አላት እና በእሷ ብር ወደ ጀርመን ወደ እንግሊዝ ለመሄድ በህገወጥ መንገድ አንቺን ኢንቫይት እያደረገች ነው። ለምን አይበቃውማ? ብሩ የአንቺን ብር ሊጨመርበት ነው የሙሉ ብር ላይ። በጣም ራስ ወዳድ ነው። እኔ ከሞትኩ ሰራ ይብቃል። የእሱን ህይወት ለማመቻቸት እናንተን እየገዳደለ ትልቅ ንቀት። በድጋሚ ገደለ መልሶ አንዴ ብሎ እንኳን አልተውም ድጋሚ ትቀበለኛለች ብሎ ድጋሚ ደፋ

ከሌሎቹ ጋር ፈታ ዘና እያለ ላይፉን እየኖረ እኔ ብቻ ትዳሬን ቀና ለማድረግ አፈር ድሜ የምበላ ከሆነ እኔ ብቻ ጎንበስ ቀና ምን ከሆነ የኔ ብቻ ነው ትዳሩ። ዋይ ኖ ይሄ የዋህነት አይደለም፣ ይሄ ጅልነት ነው። ጅልነትን በየዋህነት እንትን አትበሉ፣ ኖ ጅልነት ነው። ማንም ከማንም አያንስም። እንደወደድኩት ወልዶኝ እንደፈለግኩት ፈልጎኝ ነው አብረን የሆነው ነው አይደል? ስለዚህ እኩል መስዋዕትነት እንከፍላለን እኩል እንደክማለን ለትዳራችን እንጂ አንድ ወገን ብቻ በአንድ እጅ ብቻ አይጨበጨብም። ሴቷ እየለፋች ወንዱ ምንም አይነት ጥረት የማያደርግ ከሆነ ትዳሩን አይፈልገውም። ስለዚህ ጥይነት እሄዳለሁ፣ እሄዳለሁ ሽ አመልጣለሁ በጊዜ ብቻ ነው የምከፍለው መስዋዕትነት አይኖርም። ኖ ብቻ መስዋዕትነት መክፈል ካለብኝ ለራሴ ሰላማዊ ሕይወት ያለ ድክምት ሰረች ብቻዬን የቤትክራይን ከ ቶቼን የማኖርበት ሰላም ያለው ሕይወት ለዛ ነው ብቻ መስዋዕትነት መከፍለው፣ እንጂ አንቺ ብቻ እየዳከርሽ እዛ ጋር እሱ እዛ ላይፉን እየኖረ እየማገጣ ምን እያለ ይህንን እንደ የዋህነት የምትቆጥሩት ከሆነ ደግሜ ይደጋሉ የሚነግራቸው ይህ የዋህነት አደለም፣ ጉሽልናል እሱ በጣም ስለሚነቅሽ። ከሙሉ ጋር አብራሽ ቤትሽ ከበላች ከጠጣች ሰው ጋር ማግጦ የእሷን ብር በቶ እሷን አስወልዶ ሲጨርስ ወደ አንቺ የተመለሰው በጣም ስለሚንቅሽ ነው። አንዳንድ ሴቶች አላችሁ በጣም ጅሎች፣ በጣም ደም የምታፈሉ ወንድ ልጅ ትንሽ አይደለም ማግጦ ወልዶ ሌላ ቦታ ሲጨርስ የተመለሰው በጣም ስለሚንቅሽ ነው። ጅንነትሽን ስላረጋገጠ ተመልሶ ሲመጣ እንደምትቀበዩ ስለሚያቅ ነው። ኖ አንቺ በጣም ጥሩ ስለሆንሽ እንዳንቺ አይነት ሰው ስላጣው ነው አንቺ ጋ የመጣው? ኖ አይደለም፣ ሀቢብቲ አንቺ የጅሎች ጅል ስለሆንሽ መልሶ ሲመጣ በቅ እንደምትቀበዩ ስለሚያቅ፣ እንዳንቺ አይነት ጅል ሴት ማግኘት እንደማይችል ስለሚያቅ፣ እንዳንቺ የትም ሄዱ እየማገጠ እየወለደ ሲመጣ አሜን ብላ ምትቀበል የትም እንደሌለች ስለሚያቅ ሁሉ በጅግነት የተለየሽ እንደሆነሽ ስለሚያውቅ ድጋሙ ጦጥቅሽ ከዛ ሌላ ፍሬሽ ስትገኝ አዲስ ልትበላ አሁንም አሁኑም ልብሽን ሰቦ ይሄዳል። ከዛ ሄዶ እዛ ደግሞ ወልዶ ይመለሳል። እንደ እናት ሲመላለስ፣ አንቺ ስትቀበል እናት ብቻ ነው ልጇን ምንም ቢያደርግ ሰው ገሎ እስር ቤት ሊገባ የማትተው ምንም ቢያደርግ እንደፈለገ ቢማንገጥ እንደፈለገ ቢሆን የማትተው ቤት አደለች እናት ናት። ስለዚህ አንቺ እንደ እናት እንደ እናት ቤት ቁጭ ብለሽ እሱ ያስቀፈ

ሰራሽ ስህተት ከሰራ ተመልሶ አይንሽን አያ የሚጠፋል። በዛ የእሱ ግን እራስ ወዳድነት ነው፣ ስህተትም አደለም። ምርጫ አንቺ ሰው ሊያበረታሽ ነው የሚገባው። ይህም ላይ ለእሱ አንቺን ይመሰለች ሰዋጣ ቤተሰቦችሽን የተጋፈጥሽለት፣ ቤተሰቦችሽን የተውሽለት፣ እሱ ያለበት ሀገር ድረስ አዲስ አበባ ጥለሽ የሄድሽለት፣ ብዙ የጣሽለት ሁሉ ነገር ሽሰሽ ያ ገበ ወጣደሽ ምንም ልጁ ማየት ከፈለገ ቤተሰቦችሽ ጋር ነው ሄደው ማየት ይችላል። አንቺ ጋር የሚያገናኘው ምንም ነገር የለም። በባክሽ ምንም አይነት ወሬ አያስፈልግም። ከእነዚህ የለም ሰላምታ አያስፈልግም። ሎክ ድምፅሽ ይበዛበታል። እንደዚህ አይነት ሰዎችን ማሳመን ከፈለግሽ ቶታሊ መልስ ለመስጠት ነው፣ ቁጥር መቀየር፣ ቶታሊ መጥፋት። ለእህትሽ ስልክ ቁጥሬን እንዳትሰጪ። ቁጥሩን ጠፍታብናለች፣ የት እንዳለች አናውቅም ትበለው እህትሽ። በፍጹም እንደዚህ አይነት ሰዎች ቶታሊ ያለማናገር መበቀን ከፈለጋቸው እንደሌሉ መቁጠር እንደሌሉ ማለት ነው። በቃ እዚህ ምድር ላይ እንደሌሉ ነው ማድረግ ያለብሽ። በጣም ጉበት ሰው ነሽ። በጣም አፍቃሪ ነሽ። ላመንሽበት ትንክ ድረስ የሄድሽ ጀግና ሴት ነሽ። ስለወደድሽው፣ ስላመንሽበት፣ ቤተሰቦችሽን፣ እድሜሽን፣ ጊዜሽን፣ ገላሽ፣ ሁሉ ነገርሽን ሰጠሽው ግጀግ ስለነበረ